ከብንያም ነገድ ራፊ ልጅ ባልዲ፣ ከዛብሎን ነገድ የሱዲ ልጅ ጉዳኤል፣ ከዮሴፍ ነገድ እርሱም የምናሴ ነገድ የሱሲ ልጅ ጋዲ፣ ከዳኒ ነገድ የገሞ ልጅ አሜር፣ ከአስል ነገድ የሚካኤል ልጅ ሳቱር፣ ከኒፍታሌም ነገድ የያቢ ልጅ ናቢ፣ ከጋዲ ነገድ የማኬ ልጅ ጉዳኤል። አምስቱን የሙሴ መዛፍ ደርዘ